መጡ መጡ መጡ ጀግናዎቹ ውድዎቹ ታማኞቹ ቁም ነገረኞቹ በፍጥነት እንደዚህ እንደዚህ ሸብረቅረቅ ማረግ በጣም ደስ ይሉ ሸብረቅረቅረቅ አሉበት እኮ በእውነት ትናንትና ተነስተው ስንት አመት ስንት አመት የተለፋው ቀርቶ አሁን በዚች ወቅት እንደዚህ ሽብረቅረቅ ማለት ለቁም ነገር መብቃት ከዚህ በላይ የሚያስደስታል በእውነት ውበት ቢለካ አመል ቢለካ ጸባይ ቢለካ ትንሱና አላዘርጋ ይበላል። እንግዲህ አይ ትንሱዬ በጣም ደስ የምትል እርጋታዋ፣ በቃ ማስተዋሏ፣ ሁሉ ነገር እዚህ ቤት ግን ደስ ደስ ደስ ደስ አይለ በእውነት በቃ ሁሉ ነገር ማች እኮ ነው የዋህነት እርጋታ አስተዋይነት ሁለቱም ጋር እኮ ነው ያለው። በእውነት ነው የምላችሁ በጣም ደስ ነው ያለኝ። እናት ለዘላለም ተኑር። እናት ለልጇ ታውቃለች ይባላል። ሳሚያ ባላቀው እናት ለልጇ ሁሉን ታውቃለች። አሰላም አለይኩም አረምቱላይ አበረካቱ። ውድ የተከበራችሁ እንደት ናችሁ? እንግዲህ አቦ አላዘር እና በትንሱ እየመጠች ያለሁ ማለት ነው። ደስ ደስ እያለኝ እነዚህ ውዶች በእውነት እንዴት ደስ እንደሚሉ አላዘር። እውነትም እናት ለዘላለም ትኑር። እናቶች እውነት እድሜ ጤና ይስጠልን። እናት ለልጇ ታውቃለች ይባላል እውነት ነው። እናቶች ምንም ስህተት የለባቸውም። አንድም ስህተት እንኳን ይገኝባቸውም። ብቻ ምን ልላችሁ ፈልጌ ነው ማለት ነው። እንግዲህ ሁሉን ነገር ታውቃላችሁና አላዘር በጣም ይዋ ልጅ ነው፣ መልካም ልጅ ነው። ከሰው ጋር ሌላውን ተወ ከሰው ጋር ተግባብቶ የሚኖር ልጅ ነው። በየሄደበት በቃ ማለት በቃ ከሰው ጋር መግባባት፣ ባህርይ፣ ሁሉ ነገር ዝነቱ ማለት እንግዲህ እስከምናቀው ድረስ አላዘር ሰዎችን ማስደሰት እንጂ ሲያስከፋኛም ጅም አላየንም። በዛ አናቅም ግን ግን በምናውቀው ላይ በሚዲያ ላይ ነው። በሚዲያ ላይ እስካሁን ድረስ ሰዎችን ሲያስከፋ አይተን አናቅም። ከጓደኛ ጋር ያለው ቅርብብነት ግቡብነት በቃ ሁሉ ነገር ከሰው ጋር ተግባብቶ የመኖር ችሎታ አለው። ከሁሉም ጋር ጸባው ነው ማለት መልካምነቱ፣ ውዝነቱ ሁሉ ሩህሩ የሆነ ልጅ ነው እና እንደዚህ ክፉ ነገር አይተንበት አናቅም። እና ምድላችሁ ፈልጌ ነው። አንዳንድ ጊዜ መገፋት ጥሩ ነው። እንገፋ፣ እውነት እንገፋ። ሰውን ገፍተን ሰውን ገፍተን ነገ እየተጸጸት የሚያወጣ ጸጸት እኮ አለ። እየተጸጸት ከምንኖር አንዳንድ ጊዜ ተገፍተን ወድቀን እኛ ተጎርተን ያ ሰው ያን ሰው በቃ አለ አይደል፣ ለፈጣሪ ልንሰጠው ወይም ደግሞ እኛ የኛ ጉዳታችን ይሻ ይሻለናል። የሰውን ጸጸት አይቻልም፣ ሰው እንዲያድግ እንዲዛላድ አይቻልም። በጣም ጸጸት ከባድ ነው እና አንዳንድ ጊዜ እንገፋ፣ እንገፋ፣ ምንስ መገፋት ጥሩ ነው። ገብቷቸዋል እንግዲህ ትንሱየና አላዘር በጣም ደስ የሚሉ ልጆች ናቸው። እንግዲህ ከቅርብ ወዲህ የተገናኙ በፍጥነት ነው ደግሞ ሁሉ ቁም ነገር የሆነው። ያው እንግዲህ የፍቅር ጥያቄ ቢያቀርብላትም እሷም ያው ሴቱ መንገራገር ግድ ነው። ሁለተኛ ደግሞ እሷ መሆን ያለበትን ያደረገችው በይዞ መሆን ያለበትን ነ ምክንያቱም፣ ያው ቤተሰብ ሳይፈቅድ ለብሱ መስመር መደስም ከባድ ነው እና ትንስዬ ደግሞ ያው ብዙ ነገር ለእናቷ መኖር እንዳለባት፣ ገና ብዙ ትምህርት ተማሪ እንደሆነች፣ ብዙ አላማ እንዳላት የተናገረች ወጣት ናት እና ያንን ነገር እንግዲህ እሷ የምታስበው ሰት እንግዲህ ያንን ነው እንጂ ወደ ፍቅር እገባለሁ ብላ ስላላሰበችው ለጊዜው አስደንግጣን ነበር። ነገር ግን እናት ለዘላለም ለምትኖር አንዳንድ ጊዜ ከአዋቂዎች ጋር ሆኖ ይባላል። እውነት እኮ ነው። አዋቂዎች የገቡበት ነገር ጥፋት አይኖረውም። ገብቷችኋል? መጀመሪያውን ሲጀመር ይሄ ነገር ግን ያው በአዋቂ ነው የተጀመረው። ያው እንግዲህ ያስታወቀችው እናቷ ናት እናቷ ናት እናት የእሱ የሚሷም ናት ያው እናት ናቸው ናት። እና ሲጀመር ገና እኔ ይሄ ነገር እያልኩ ነበር መጨረሻው ይጣፍጣል ያምራል እያልኩ ነበርና ያው እንግዲህ እናቷ እናቱ እስከሆነች ድረስ የሷም የሷም የእሱም ሆነው እነዚ ልጆ ለቁም ነገር ለማብቃት ነው እንጂ ለጥፋት እንትን አይሉም። እና በጣም ደስ ይላል። ያው ትንሽ እንደው ለቀን አስጨንቀውን ነበር፣ ነገር ግን እናቶች ስላሉ አዋቂዎች ስላሉ ተጎናቸው ሁሉን ነገር እንዲያምር እንዲሰምር ለቁም ነገር እንዲበቁ አድርገዋቸው ለማን ወጣት ደስ ነው ያለኝ በእውነት እኔ እንጃ። አላዘር መልካም ልጅ ነው። ትንሱየ ስብት መርጋታ ሁሉ ነገር ማስተዋባ በቃ ደስ የምትል ልጅ ና በእውነት የሰው ደስ ያስደስታችሁ። በእውነት አላዘር መልካም ልጅ ነው የዋህ ልጅ ነው እና እንግዲህ ትንሱየና አላዘር ለዝበእተዋል ተሳፈህ ሁሉ ነገር በፍቅር አንድ ሆነዋል። ታጣምረዋል ማለት ነው እንግዲህ ከው አይደለ እና መጨረሻቸውን፣ እንግዲህ አለ ያሳምርላቸው። በጣም ደስ ብሎኛል። የመቸም ደስታቸው ግለጽላቸው ማለት ነው። የሰው እንደዚህ ሲደስ ደስ ይላል። ምክንያቱም የወር ትንሱዬ ታሪኮን አውርታናለች ብዙ እንደዚህ ያው ሰውን እኮ አይታችሁ ዝምብላችሁ ትንሱዬ ይሄ መልካም ልጅ ናት። እንደዚህ ሰውን የሚዲያ ሰው እንኳን ሆነ እንደዛ የምትሞላቀቅ ምናምን ነገር አይደለችም። እርጋታዋ ሁሉ ነገሯ አላዘር ደግሞ እንደዚህ በቃ የምናውቀው ነው። እንግዲህ አላዘርና የሚሰራው እያየ ነው። በቃ የሚሰራው ሁሉ ከጓደኞች ጋር ተስማምቶ ጓደኞች ጋር በመልካም ተዋውሎ ተጫውቶ ተግባብቶ መልካምነቱን አሳይቶ እንጂ እንደዚህ መጥፎ ነገር ነበር፣ እና ሁለቱም መልካም ልጆች ናቸው። እንኳን ደስ አለህ አላዘር ማለት ነው። እንግዲህ አላህ ሊክሰን ሲል ለእኛ ትንሽ ይፈትነናል እና በጣም ደስ ይሆናል ማለት ነው። መጨረሻችሁን አለ ያሳምርላችሁ ቁም ነገር ላይ የምትደርሱ እስከ አሰባችሁት ድረስ ምኞታችን ነው ማለት ነው። ውድ ቤተሰቦች ምኞታችሁን ገልጽላችሁ በጣም ደስ ነው። ያለ የትን ሱና ያለ አዘር ደስ ቁም ነገር ላይ ተመግባባት እና በፍቅር መጣመራቸው በጣም ደስ ይላል ማለት ነው። እና እማይም እንግዲህ እድሜ ጤና ይስጥ። ያላዘርነት ሁለት ይሁላችሁንም። ሰብስክራይብ፣ ላይክ፣ ሼር እያረጋችሁ ቤተሰቦች ውድ ቤተሰቦች